ውድ ቤተሰቦት ሄድ ነው ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ የመጣሁት ግሬሰሪ ፋሚሊ ላይ ነው የመጣሁት። እና ግሬሰሪ ፋሚሊ ማለት ሁላችሁም ታቋታላችሁ፣ የአብርሽ አድናቂ ናት ማለት ነው። ሩታን ደግሞ የምትጠላ አብርሽን የምታደንቅ ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን። እና ልንገርሽ እና ማለት ነው ይኸውልሽ፣ ስለ ሩታ ማንነቷን ልንገርሽ ትንሽ ማለት ነው ላስረዳሽ ማለት ነው። እኔ ለአንቺ ብዬ ሳይሆን ለሩታዬ ብዬ ነው ማስረዳሽ እዚህ ጋር ማለት ነው። ሩታ ማለት ከመጀመሪያ ጀምራ ሚዲያ ላይ ስትመጣ ምን ብላ ተውኝ ምን ብላ ተናገሪ እንደተባለች ማለት ነው። ያንን ቃል አንድ ቀን እውነቴ ነው የምልሽ፣ ሁሌም እኔ ድዋ እንዳረኩበት ነው ይሄ ነገር ይፋ እንዲደረግ ማለት ነው እና ያ ነገር ሲወጣ ራስሽ ታፍሪበታለሽ። ሲቀጥል ደግሞ አብርሽ እንደዛ በጥፊ አስመትታው በቃ የአንቺ አላማ ያቺ ጥፊ ናታ። ያንን ጥፊ ደግሞ ወደሽም ጠላሽም ቢሆን አብርሽ ወዶ ፈቅዶ ነው የተመታው ማለት ነው። ራሱ ፈልጎት ነው የተመታው። ሲቀጥል ሩታ አልመታችሁም ሜሪናት የመታችሁ ማለት ነው እና ያንን ቅሚዘሽ ዛሬ በሩታ ላይ ያልሆነ ነገር ብታረጊ ማንም አልሰማሽም። እየመረረሽም ቢሆን ዋጪው ማለት ነው። እና አንድ ነገር ልንቀርሽ ከዚህ በፊት እኔ አብርሽን ሳማጋግስ ማለት ነው። ከእኔ ጎን ብዙ ነገር እያልሽ አይዞሽ በርቺ እያልሽ ነበር፣ ግን ታውቃላችሁ ቤተሰቦች ያው አብርሽ በሰራው ነገር አብርሽ በወንድምነት ይሄ ነገር ያስጠላብሃል፣ ይሄን ነገር ይደብርሃል ስላል ነው እንግዲህ እኛንም ጥላ ይዘናለች፣ እኛንም ደግሞ በሄደችበት መብላት ሩታንም ደግሞ መዘቅዘቅ ጨምራለች። ዘቅዝቂ፣ ችግር የለው ለመዘቅዘቅ ደግሞ መልካም መዘቅዘቅ ብዬ ይሻለሁ። እንደውም ሄደ እስቲ ግራም ማለት ነው ምርጥ ምርጥ ማለት ነው እያመጣሽ ዘቅዝቅ፣ ሚዲያውን ሙዩ ከዝች ደቂቃ ጀምረን ማለት ነው። እኔ እንደኔ ማለት ነው ሩታን አይደለም ማደንቀም የሩታ አዝናቂ ነኛ። እኔም ፈቅጄልሻለሁ የአብር የሩታን ፈቶ አምጥተሽ እንድትዘቀዘቂ ማለት ነው። ምክንያቱም ምን ታመጫለሽ? ምንም አታመጪ፣ ምንም የሚፈጠር ነገር የለም። አንቺ ትቃጠያለሽ፣ አንቺ ትናጀጃለሽ። ፈቶ ስትለቅሚ ይደክምሻል እንጂ ምንም ዋጋ የለውም ማለት ነው። ዛሬም ደግሞ በሶፊ ቤት አሸብርቃ በቃ ከጓደኞቿ አፏ ብላ መታለች። የእኔ ወርቅ አበባ ማለት ነው፣ ሁሉም የሚወዳት ሁሉም የሚያደንቃት ማለት ነው። ሲቀጥል አንቺ አንደና ገልንጋርሽ አብርሽን አታደንቂውም፣ አብርሽን አቶጂው ማለት ነው። አብርሽ እንኳን ብትወጂው ምን አለ መሰለሽ እዚህ ጋር ሚስቱ ማለት ሩታ የወደፊት የልጆች እናቱ አላማውን ህልሙን፣ ከሩታ ጋር እንዲያሳካ ፈቅዶ ወዶ ዛሬ ማለት ነው፣ እሷን እንዳይከፋት ከማንም በላይ ከፍ አድርጎ እንድታይለት ፈልጎ እንግዲህ ዱባይ አምጥቶ ሊያገባት ነው ማለት ነው። አታግባት መቼም አትዩ አይደል እና ያንን ነገር ያለ አንቺ ሩ አብርሽን እንኳን ትንሽ ትንጥይ እንኳን አብርሽን ቦታ ቢኖርሽ አብርሽን የወደደውን ነገር ትወጃለሽ። አብርሽን የጠላውን ነገር ትጠያለሽ። ምክንያቱም ትክክለኛ አድናቂ ማለት እንደዛ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም በእያለሁ በእያላችሁ በሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው እና እህቴ ልንገርሽና ማለት ነው በባሊና ሚስት መሀል መግባት በጣም ከባድ ነው። በተለይም ደግሞ አደነኩኝ ስቲ ማለት ነው አንቺ አድናቂ ነኝ እኔ የአብርሽ አድናቂ ነኝ አብርሽን ወዳጅ ነኝ ብለሽ ስትል አብርሽ መጀመሪያ የሚጠላውና የሚወደው ነገር መለየት አለብሽ። ሲቀጥል ደግሞ አብርሽ ለስራ ብሎ ምን አይነት አይዲያ እንዲያመጣ ወይም በአይዲያው ምን አይነት እንዲጠቀምበት የሚያደርጉት ስራዎች ወይም ደግሞ ድራማዎች ለይተሽ ማወቅ አለብሽ ማለት ነው። እውነቴን ነው የምልሽ። ይሄንን ካላወቅሽ ግን ዝም ብሎ ማድነቅ ማንም እኮ ያደንቃል። እኔ አብሬሽን እወደዋለሁ ሩትን እወዳታለሁ ማለት ማንም ይላል። ሚዲያ ላይ ሁሉም ይላል። አለየሽም፣ ሚዲያ ላይ ማንም የማያውቃቸው እንኳን በፈቶ እንኳን የማያውቃቸው ሰዎች ፈተዋቸውን አይተው ማለት ነው እኛ እንወዳቸዋለን ይላሉ ማለት ነው። ግን አድናቂ ሲባል እንደዚህ አይደለም። ለምሳሌ ልንገርሽና አድናቂ ሲያጠፋ መመለስ ሲጥሩም ነገር ሲሰራ መስራት፣ የወደቱትን ነገር ሲወዱ መውደድ፣ የጠሉትን ነገር ሲጠሉ መጥላት። አድናቂ ማለት እስከ ጥግ ኬሽ እውነት አንቺ የአብርሽ አድናቂ ከሆንሽ አብርቺ የወደደው ነገር መውደድ ግድ ይልሻል ማለት ነው። ምክንያቱም አንቺ ለምን እንደሆነ ታውቂያለሽ። አድናቂ አይደለሽም። ለምን ለምን ታውቂያለሽ? ኮሜንት ስር ገብተው እጅሽን ይባረክ፣ አንቺ ጎበዝ፣ አንቺ ጀግና እያሉሽ በእነሱ እየተመራሽ ነው ምትጂው። እዚህ ጋር በጣም ተሳስተሻል። ያንን ነገር ሳይሆን አንቺ በማንነትሽ በራስሽ ኮርተሽ በቃ እኔ ይሄ ነገር ይሄ ነገር በሩታ እንኳን አትማሪም እንዴ? ይህ ሩታ ራሷን የሚያስደስታት ነገር ራሷ እኔ ይሄ ነገር አምሮኛል፣ ይሄ ፍላጎቴ ነው ያለችው ነገር ምንም ነገር ወደ ኋላቲ እንደውም በሩታ ተማሪ ልንገርሽና፣ ማለት ነው ሲቀጥል እኔ የሩታን ፈቶ አምጡልኝ የምትሉ ኦዲየንሶች፣ እኔ ፈቶዋን ዘቅዝቄ ነው ማመጣላችሁ ዘቅዝቅ ምንም አይደለም፣ የሚፈጠርም ምንም የሚመጣ ነገር የለም ማለት ነው። አንቺ ካልደከመሽ፣ አንቺ ካልሰለቸሽ፣ አንቺ ነገር መብላትና ማስመሰል ካልደበረሽ፣ መልካም የመዘቅዘቅ ዘመን ይሁንልሽ፣ ወይም ደግሞ ጊዜ ይሁንልሽ። ዘቅዝቂ ማለት ነው። እና አብርሽና ሩታ መቼም አትለያያቸውም። ሲቀጥል ደግሞ ከሩታ ጋር አትወዳደሪ። ከሩታ ለመወዳደር ገና ብዙ መስፈርቶች ይቀሩሻል፣ የላሟላሻቸው ነገር ይቀሩሻል ማለት ነው። ስለዚህ አብርሽ አንቺ አብርሽን ወደሽ ሩታ ጠይ። ይሄ የራስሽ መብት ነው። እኔ እንደውም ደስ የሚለኝ ማለት ነው የኔኛን ልጅ የምንወዳት የምናደንቃት ች እልልት ነብር ጀግና የሆነች ልጆታ እንደውም ሩታ ብለሽ ባጠሪያት እኔ በጣም ደስታይ ነው። ደስታይን አልችለውም። ለምን ብቲ በአንቺ አይነት ልትጠራ አልፈልግም ማለት ነው። አንቺ እንደዚህ ያልሻ ዛሬ ሚዲያ ላይ ስንት የሚሳሳላት፣ ስንት የሚወዳት፣ ስንት የሚያደንቃት በቃ ወይኔ ሩታስ የሚሉ ልጆች አሉ ማለት ነው አንቺ አንቺ አርቲፊሻን ደግሞ ማንም ሩተን ወደሽ አልወደሽ ዘቀዘቅሽ አልዘቀዘቅሽ ማን ይሰማሻል? ግን በነገራችን ላይ ማለት ነው እኔ ብዙ ጊዜ ቪዲዮ ልሰራልሽ ፈልጊ ነበር፣ እየናኩሽ ነበር። ለምን አንድ አንድ ሳትፈልጉ ሰው የሚያናግራችሁ ነገር አለ። እሱንም የተናገርኩበት ነገር ዛሬ ይሄንን ቪዲዮ ለመስራት ያስገደደኝ ነገር ቢሆን ትናንትና ይኮመታችሁ እኮ ፈቶ አይታችኋል። አያብረሽና የፍቅር ጠላቶች የሩታ አድናቂዎች ናቸው። በፍጹም እኛ ታቂናለሽ ለወደድ ነው እና ላደነቅ ነው ማለት ነው። እስከ ጥግ ነው የምንሄደው ማለት ነው። ስንወድ እስከ ጥግ፣ ስንጠላ እስከ ጥግ፣ ስናደንቅ ደግሞ እስከ ጥግ ድረስ ነው። ምሽ እንደናንተ ዛሬ አንድ ሰው መቱ በድራማ በተለያየ ነገር መቶ ከአብሮሽ ጋር ተለጥፎ ከዛ ለዛኛው ደግሞ ጀግና አንበሳ፣ ቀጥልበት አንልም ማለት ነው። የነበርንበትም በረበርንበት ነው የምንቆመው የዛሬ ሁለት ዓመት ሊሆነን ነው። ካብርሽና ከሩታ ጎን ነበርን፣ እስከ ዛሬ የቆም ነው። አሁንም ደግሞ አለን ካብርሽና ከሩታ ማለት ነው። ማንም ሊለያየን አይችልም ማለት ነው። ዛሬ አንቺ ሁለት ኦዲየንስ ባታጋጪ፣ ኤከሌ ኤከሌ ብለሽ ባታረጊ ደስ ይለኛል። ምክንያቱም መጀመሪያ አንቺ ራስሽን ሁኚ፣ በራስሽ በቃ እኔ ይሄ ነገር ሳደርግ በራሴ ነው በሰው ተመክሬ አይደለም። በይ ሲቀጥል አብርሽ የአንቺ ወንድም አይደለም። አንቺ ምታደንቂ አይደለም፣ እኛ ነው ያደነቅነው፣ እኛ ነን ያበረታታ ነው፣ እኛ ነው ለዚህ ደረጃ ያደረስ ነው ማለት ነው። ምነው ዛሬ እኮ የጎረቤት ሰዎች ጎረቤቶቻችን እኮ እየዘቀዘቁት እየሰደቡት ነው ያሉት ማለት ግን፣ ያንም ቢሳደቡት ቢዘቀዝቁት ገና ዞረን ዛሬ ከአብርሽና ከሩት ተጎን እየቆምን ነው ማለት ነው። መጀመሪያ ስታደንቂ አድናቂነትሽን አስተካኪ ተጠያቀኝነትሽን አሳምሪ። ሲቀጥል ስለ ሩታ እውነቱ ነገር ስትወጪ ወንድምሽ ደግሞ ምን አይነት ነገር እንደተጠቀመ ብታቂ የዛን ሰዓት ደግሞ አንቺ ነሽ የምታፍሪው። ደግሞ ሲቀጥል ሴት ልጅ ነሽ። ሴት ልጅ ሆነሽ በሴት ልጅ ላይ እንደዚህ ነገር ባታረጊ መልካም ይመስለኛል። ካረግሽም ደግሞ አርጊ፣ ይስፋሽ እና ዩቱቡ ደግሞ ስፍት ይበልሽ ማለት ነው። አንቺ ጎበዝ ጀግና ከሆንሽ ተሩ ተቂድ ወይም ደግሞ በሩታ ስም ይ ይህ እንደዚህ ከምቲ በራስሽ ተማምነስ ለራስሽ ስራ ብሰሪ በጣም ደስ ይለኛል። ምክንያቱም ሩታ ታሳድግሻለች፣ ነብር ልጅ ናት። ስንቱን አሳድጋለች ማለት ነው። እኛ ሁሉም ነገር አይተነዋል። ሩታ ሳትመጣ በፊት ማለት ነው። ዩቱብም ቲክቶክም አይተነዋል። እና ስለዚህ ከሩታ ጭንቅላት ውረ